በስህተት አካውንቱ ላይ ከ13 ሚሊዮን ብር በላይ የገባለት ሰራተኛ መመለስ ግን አሻፈረኝ እያለ ነው። አንድ ማለዳ የባንክ አካውንቶን ሲፈትሹ በስህተት ከ13 ሚሊዮን ብር በላይ ገቢ ሆኖ ቢያገኙ ምን ይሰማውታል? ይህ ግን በትክክል ሆኗል። ሪፖርቶች እንደሚያሳዩት አንድ ድርጅት በመቶዎች የሚቆጠሩ ሰራተኞችን ቦነስ ወይንም ጉርሻ በአጋጣሚ ወደ አንድ ሰው አካውንት በአንድ ጊዜ ያስተላልፎ 13 ሚሊየን ብር ያህል ለአንዱ ሰጥቶታል። የሳይቤሪያው ካንቲማኒስኪ ክልል ነዋሪ በሆነው ቪላድሚር ሪቺጎቭ በተባለ የሩሲያ ፋብሪካ ሰራተኛ ላይ የደረሰው እውነተኛ ታሪክ ታዲያ ነው። የሂሳብ ክፍሉ ስህተት ሲገኝበት ቪላድሚርን አግኝቶ ገንዘቡን በአክብሮት እንዲመልስ ጠየቀው። እሱ ግን ገንዘቡን በአካውንቱ የገባው እንደ ይፋዊ ክፍያ ስለሆነ በሕግ የእርሱ እንደሆነ በመግለጽ አሻፈረኝ አለ። አሁን ድርጅቱ ገንዘቡን ለማስመለስ ጉዳዩን ወደ ፍርድ ቤት ወስዶታል። በሩሲያ ማኅበራዊ ሚዲያ ላይ ግን የተለየ አስተያየት ቤት እየተሰጠ ነው። አንዳንዶች በዓለም ላይ እድለኛው ሰው ብለው ሲጠሩት፣ ሌሎች ደግሞ ስስታምና ሥነ ምግባር የጎደለው ድርጊት ፈጽመዋል በማለት ይተቹታል። እናንተ ጋር በስህተት 87000 ዶላር አሊያም ደግሞ ከ13 ሚሊዮን ብር በላይ በድንገት በባንክ አካውንቶ ቢገባ ምን ዓይነት እርምጃ ይወስዳሉ? ኮሜንት ላይ አስተየታችሁን አስቀምጡልኝ።